ሊዲያ ከሀገር ወጣች ዮአዳን ድራማ ላይ እንግዲህ በክፍል ስልሳ ስምንት ሊዲያ ከሀገር ወጥታለች ምን ይገጥማት ይሆን ሂሮቴ ከነጓደኛዋ እስር ቤት ገብታለች የ25 አመት እስር ተፈርዶባታል ሂሮቴ እንግዲህ ከእስር ቤት የምታመልጥ ይመስላችኋል፣ ወይስ 25 ዓመት ሙሉ እዛው የምትበሰብስ ይመስላችኋል? ግምታችሁን በኮሜንት አስቀምጡ። ሊዲያስ ከሀገር ወጥታ ምን ይገጥማት ይሆን? መጥፎ ይገጥማት ይሆን፣ ወይስ ደግሞ ጥሩ ነገር ይገጥማት ይሆን? ጥሩ ነገር ከገጠማት እዛው ምትቀጥል ይመስለኛል። ግን ደግሞ የሆነ መጥፎ ነገር ከዚህ የባሰ ነገር ተከስቶ ወደ ሀገሯ የምትመለስ ይመስላችኋል? ኮሜንታችሁን አስቀምጡልኝ ማለት ነው። እንግዲህ ዮአዳንም ቢሆን ሂሩት ባላቸው በሀብቱ በንብረቱ በሙሉ እያሳዘች ተበድራበታለች፣ ወንጀል ሰርታበታለች። ሂሩቴ እንግዲህ ወደ እስር ቤት ገብታለች። ይህን አያይዞ እንግዲህ ዮአዳን ላይ ምን አይነት ችግር ይፈጠርባት ይሆን? ሂሩት እንግዲህ ብዙ ወንጀል ሰርታለች። ወንጀል ሰርታ ደግሞ በዋስ በልኩ የቤቱን ሀብቱን ንብረቱን ሁሉን ነገር አሲይዛበታለች ማለት ነው። የሂሩት አለቃ ደግሞ የላይኛው አለቃ ዮአዳንን እያስፈራራት ነበረ። ብዙ ነገር እየጠየቃት ነበረ ስለዚህ ምን አይነት ችግር የሚፈጠር ይመስላቸዋል ዮአዳንም ተጨምራ ወደ እስር ቤት ትገባ ይሆን ምናየው ይሆናል በቀጣይ ክፍል እስከዛ ብ ላይክ ሼር ሰብስክራይብ አድጉ ሰላም ደህና ናችሁ ደህና ናቸው በጣም ደህና ነኝ እግዚአብሔር ይመስገን እንግዲህ ዮአዳን ድራማ ከዚህ በኋላ እኔ ብዙም ደስ የሚል አይመስለኝም ምክንያቱም ሄሮትም እስር ቤት ገብታለች ሊዲያም ከሀገር ወታለች። በቃ ድራማው ቆንጆ እንዲሆንና እንዲጣፍጥ የሚያደርጉት እዛ ጋር ሂሩትና ሊዲያ ነበሩ ማለት ነው። እነዚህ ሰዎች ከሌሉ ድራማው ከዚህ በኋላ ለዛውን ያጣል ብዬ አስባለሁ። ብዙም ደስ የሚል አይመስለኝም ምክንያቱም ሂሩት በቃ ብዙ ነገሮችን እያደረገች ነገሮች አጓጊ እንዲሆኑ የምታደርጋቸው እሷ ናት ማለት ነው። እንግዲህ ወይ በሆነ ምክንያት አምልጣ ልትወጣም ትችላለች ማለት ነው። ግን ደግሞ ሂሮቴ እስር ቤት በመግባቷ ብዙዎቻችሁ ደስ ብሏቸዋል፣ እኔን ጨምሮ ደስ ብሎናል። እሷ በምታሰሯ ሁላችንም ደስ ብሎናል ማለት ነው። ሰው ምን ይፈጠራል ቀጣይ የሚለውን እምና ይሆናል። ሷሚ እንግዲህ እናቱ ብትጨክንበትም የጨከነችው ግን ለሱ ብላ እንደሆነ እያስረዳችው ነበረ። ያው ልጅ በእናቱ አይጨክንም። እንግዲህ እስር ቤት ሄዶም እየጠየቃት ነበረ። እንግዲህ ለአንተ ብዬ ነው ሁሉን ነገር ያደረግኩ ብቻ አንተ ሰላሙን አንተ ምንም አትሁንብኝ እንጂ ከዚህ በኋላ ላለው እድሜ እስር ቤት ባሳልፈውም የማይቆጭ ነገር ነው። ምክንያቱም ሁሉን ነገር አምኜበት ያደረኩት ነው። ሲቀጥል ደግሞ በራሴ ጥፋት ነው የታሰርኩት፣ በማለት እንግዲህ ልጇን ሳሚን ይቅርታ እየጠየቀችው ነበር። ሳሚም እንግዲህ ምንም አይደለም በማለት ይቅርታዋንም ተቀብሎ እናቱንም ጠይቆት ተመልሶ ነበረ። የሳሚናት እንግዲህ ለዮአዳን ሳሚን አደራ፣ ልጄን አደራ፣ ምንም እንዳይሆንብኝ፣ ማንም ከጎኑ የለም፣ ከአንቺ ውጭ ማንም የለውም ለሳሚ እና ልጄን አደራ እያለች እንግዲህ የሳሚናት ለዮአዳን ልጇን አደራ ሰጥታታለች። ዮአዳን እንግዲህ አደራዋን በስነ ስርዓት ትወጣ ይሆን ወይስ ደግሞ የእነ ሂሩት አለቃ እያስገደዳት ነበር ብዙ ነገር እንድታደርግ በሴትነቷ በገንዘቧ ወይስ ደግሞ እሱ የሚወስዳት ይመስላቸዋል? ይህን ነገር እንደዚህ አስጨናቂ ነገር ቢከሰትባት ዮአዳን ምን አይነት ውሳኔ የምትወስን ይመስላችኋል? ከሳሚ ጋር የምትቀጥል ወይስ ደግሞ ከሂሩት አለቃ ጋ እንግዲህ፣ ሄሩት አለቃ በብዙ ነገር እያስፈራራት ነው። ሀብቱን ንብረቱን በሙሉ እየፈረበ ሪቲ እንዳለ በዳ አሰዛባታለች። ይህን ሁሉ ነገር አድጋም እንግዲህ ወደ እስር ቤት ነው የተወረወረች። ስለዚህ ዮአዳን ላይ አሁን ብዙ ጫናዎች ይፈጠሩባታል ብዬ አስባለሁ። እነ መሀሌትና ደግሞ ዳግም ቤት ሊከራዩ ነበር። ቤት ወጥተው ቤት ተከራይተው አበጀሽን ይዘው ሊኖሩ ነበር። ግን ደግሞ ሄሩት በመታሰሯ መሀሌት ደስ ያላት ትመስላለች። ሊዲያን በመሄዷ ሂሮትን በመታሰሯ ደስ ያላት መስላለች። ምክንያቱም ከሊዲያ ጋር ሂሮት መግባባት አልቻሉም ነበር፣ እየተጣሉ ነበረ፣ ከባድ ክርክርና ሰጣ ገባ ውስጥ ነበሩ። ምክንያቱም አበጀሽን ይዛት እየሄደች ስለሆነ፣ ወደ አልሆነ መንገድ እየመራቻት ስለሆነ ሂሮትን ልክ በመጥፎ ሳይድ ስለሆነ የሚያዩት እንግዲህ ያው አበጀሽን ወደ ሌላ ነገር ሊከቷት ነው፣ በእሷ ሰበብም ብዙ ችግሮች ይፈጠራሉ በማለት ከማህሌት ጋር እየተጣሉ ነበር። ከዛ በኋላ ነበር ማህሌት እንግዲህ ቤቱን ቀለም ወጣ ተከራይታ ብቻ ለመኖር የወሰነችው። ግን ደግሞ ይሄን ውሳኔዋን የሚያስቀይር ነገር ሳይመጣ አይቀርም። ከዚህ በኋላ ምትወጣ አይመስለኝም። ምክንያቱም ለመውጣት እዛ ቤት የሚያስገድዳት አንዳችም ነገር አይኖርም። ሊዲያም እንግዲህ ቤቷን ትታ ሄዳለች። ሄዶትም ታስራለች። ሰው እዛ ቤት መኖር ይችላሉ ማለት ነው። ዳግምና ማህሌት፣ ሳሚና ዮአዳን ማለት ነው የሚቀሩት፣ እነሱ ናቸው ካበጀሽ ጋር ሰው። እነሱ እንግዲህ እዛ ቤት መኖር ይጀምራሉ ማለት ነው። ግን ደግሞ አራታቸውም ሜዳ ላይ የሚወድቁ ይመስለኛል። መጨረሻ ላይ እንግዲህ ሂሩት እንዳለ እያሳዘች ስለተበደረችበት እሷም ወንጀለኛ ስለሆነች እንዳለ ወንጀል ስለሰራችበት ስለዚህ ቤቱም ይወረስ የሚወረስ ይመስለኛል። ምክንያቱም ቤቱ እንደማይወረስ በቃ ሁሉም ነገር እንደተስተካከለ ብታቅ ኖሮ ሂሩት ሊዲያን ከሀገር እንድትወጣ አታደርጋትም ነበር። ለምንድን ነው ከሀገር እንድትወጣ ያደረገቻት? ይህን ነገር ያደረገችው እንደምትያዝ እርግጠኛ ስለሆነች፣ ቤቱንም ብዙ ወንጀል ስለሰራችበት ሊወረስ ስለሚችል በእሷ ሰበብ ደግሞ ልጇም ልትያዝ ስለምትችል ነው። እንግዲህ ሁሉን ነገር እየ አዳን ላይ ጥላ ልጇን ከሀገር ልታስወጣት የቻለችው ማለት ነው። ማን? ሂሩቴ። ሂሩቴ ልጇን ከሀገር ያስወጣቻት ቤቱ እንደሚወረስ እርግጠኛ ስለሆነች ነው፣ ስለምታቅ ነው። የሰራችውን ስራ ስለምታቅ ነው ይህን ውሳኔ የወሰነችው ብዬ አስባለሁ። ምክንያቱም የሆነ እርግጠኛ የሚያደርጋት እዛ ቤት መኖር የምትችልበት አጋጣሚ ቢኖር ኖሮ እንዴት መኖር እንደምትችል፣ እንዴት ተፋልጣ መኖር እንደምትችል ስለማትችል የልጇን ባህሪ በደንብ ጠንቅቃ ታውቃለች። ግን ደግሞ እሷ ስለማትችል በልህም ሆነ በጉልበት ማድረግ የማትችለው ነገር ስለሆነ ነው እንግዲህ ልጇን ከሀገር እንድትወጣ ያደረገቻት ማለት ነው፣ እንግዲህ ልጇ ከሀገር በመውጣቷ በጣም ተደስታለች። ዮአዳንንም እንግዲህ ሂሩት ስራዋ የታወቃት የሰራችው መጥፎ ነገር፣ ያደረገችው መጥፎ ነገር በሙሉ የታወቃት አሁን እስር ቤት ስትገባ ነው። አንዳንድ ሰዎች ሲጨንቃቸው፣ ሲቸግራቸው፣ ሲከፋቸው ፈጣሪያቸውን ይጠይቃሉ ፈጣሪያቸውን ይለምናሉ ያስከፉትን ሰው ሁሉ ይቅርታ ይጠይቃሉ ግን ደግሞ ነገሮች ካለፉ በኋላ ቢሆን ይቅርታው ምንም ዋጋ አይኖረውም በቃ ከበድላችሁት በኋላ አንድን ሰው ልብ ናድርጋችሁ በድላችሁት አስከፍታችሁት ማድረግ የሚፈልገውን ነገር እንዳያደርግ አድርጋችሁት ይቅርታ ብትጠይቁት ያ ሰው የጠየቃችሁትን ይቅርታ በንጹህ ልብ አይቀበላችሁም። ቂም ያዘለ ይቅርታ ነው የሚቀበላችሁ። ስለዚህ ሄሮት ይቅርታ እየጠየቀቻት ነበር። ዮአዳንም ቢሆን ጥርሷን ፈገግ እያደረገች ይቅርታዋን ተቀብላታለች ማለት ነው። እንግዲህ አንቺንም እናትሽንም የበደልኳችሁን ነገር በሙሉ ይቅርታ እያለቻት ነበር። ያው ይቅርታዋን ተቀብላታለች፣ ግን ደግሞ ያደረገችውን ነገር እንደማትረሳላት አስረግጣ ነግራታለች። ሄሮቴ እንግዲህ ከነጓ ጓደኛዋ የሰሩትን ወንጀል በሙሉ አምነው እንግዲህ ሀያ አምስት አመት ታስሮ ተፈርዶባቸዋል ማለት ነው። እንግዲህ ይህን ሀያ አምስት አመት በአጥር ዘላም ሆነ በምን ብላ መቸም ሄሩት ተንኮለኛ ስለሆነች ምናልባት ልታመልጥ ትችላለች ብዬ አስባለሁ። ካመለጠች ያው እንግዲህ ድጋሚ የዚህና አይነት ስህተት ትሰራለች ብዬ አላስብም። ወይም ደግሞ አለቃዋ ምናልባት ከእስር ቤት ሊያስወጣት ይችላል ያኔ እሱ የሆነ መንገድ ተጠቅሞ ምናልባት ከእስር ቤት ሊያስወጣት ይችላል። ከዛ ውጭ ግን ከማምለጥ ውጭ ከዛ ውጭ ደግሞ እዛው ከመበስበስ ከሶስት ውጭ ሌላ ምንም አማራጭ ይኖራታል ብዬ አላስብም ማለት ነው። ሂሮት በመታሰሯ ብዙዎቻችሁ በጣም ደስ ብሏችኋል ማለት ነው። ስራ ለሰሪው፣ እሾህ ላጣሪው የሚባል ነገር አለና ሂሮት ያው የስራዋን ነው ያገኘችው። ብዙ በደል እና ግፍ ሰርታለች። ሶ የስራውን በማግኘቷ በጣም ደስ ብሏቸዋል ሁላችሁም። እሷ አሁን የጸጸታት መጨረሻ ላይ ይሄ ነገር መጥፎ እንደምትሰራ ቀድማ ብታቅኖሮ እስር ቤትን ባልገባች ነበረ። እንግዲህ ሳሚም እናቱ ገብታለች፣ ግን በመግባቷ ብዙም የከፋው አይመስልም። ምክንያቱም መጀመሪያ ልቡ በእሷ ተስፋ እንዲቆርጥ የሚያስደርግ ቃል ስለተናገረችው የዚህን ያክል አልከፋውም። ብዙም እናቱ በመታሰሩ በቃ ኖርማሊ እንደሌላ ሰው ነው ጠይቋት የተመለሰ። ይህን ያልከፋበት ምክንያት እንግዲህ ከዛ በፊት ብዙ ነገር ስላደረገችው ነው ያን ነገር ስላስታወሰ ነው ብዬ ነው ማስበው። ሊዲያ እንግዲህ ያው ሁሉንም በሰላም ተሰናብታ ይቅርታ መጠየቅ ያለባትንም ይቅርታ ጠይቃ ያስከፋቻቸውንም ይቅርታ ጠይቃ እንግዲህ ተሰናብታቸው ሄዳለች ማለት ነው። እስከ መጨረሻው ልመለስም ላልመለስም ይችላለሁ እያለች ነው ሊዲያ እንግዲህ። እዛ ሄዳ ብዙ ነገር ይገጥማት ይሆናል ብዬ አስባለሁ። መጥፎ ነገር ይገጥማት ይሆን፣ ጥሩ ነገር ይገጥማት ይሆን? እንግዲህ በቀጣይ ክፍል የምናየው ይሆናል። ወይም ደግሞ አልመች ብሏት ምትመለስም ትችላለች ማለት ነው። ያው ሊዲያ እንግዲህ ከሀገር የወጣችው እናቷ እንደታሰረች አታውቅም ነበረ ይህን ሳታይ በመውጣቱ አሪፍ ነገር ሆኖ እያለ ግን ደግሞ በነገሮች ጠንካራ እንድትሆን ማወቅ ነበረባት። በቃ እናት ያለች ብላ እንዳታስብ የሚያደርጋት ነገር መፈጠር አለበት። እናቷ እንደታሰረች ካላወቀች ግን እናት ያለች ብላ ነገሮችን በዋዛ ፈዛዛ ልታልፍ ትችላለች ብዬ አስባለሁ። ሰው መጨረሻው ምን ይሆን ይሆን? ሊዲያ እዛው ጸንታ ትቀር ይሆን? ወይስ ደግሞ አልመች ብላ ትመለስ ይሆን? ብቻ በቀጣይ ክፍል የምናየው ይሆናል። እንግዲህ በክፍል 69 ደግሞ ብዙ ነገሮች ይፈጠራሉ ብዬ አስባለሁ። እስከዛው ባይ ባይ።